ና ምግበይ ነፍሳ ማንጁስ ምና የሚባሉ ሰዎች በቀጥታ ከሻቢያ ጋር ይገናኛሉ። በአካል ነው። አሁን ሰው እንዴት ምናም ይል ይችላል። ጌታቸው ዱባይ ላይ ከኢሳዊ ሰፈወርቅ ለውካ ከተገናኙ በኋላ ነው ነው። አዎ ያ ፌል አርጓል። አሁን ያ የኢትዮጵያ መንግስት ያውቀዋል። ጠቅላይ ሚኒስትሩ ያውቁታል። በጠቅላይ ሚኒስትሩ እውቅና ነው ጌታቸው ረዳ ከነ ኢሳያስ ሰዎች ጋር ሲገናኝ ነበረው። እሱ ፌል አርገዋል። እሱ ፌል ለምን አርገ መሰለ፣ የኢሳያስ ፍላጎት ትግራይ ስለ 2013 ጦርነት በደል እንዳያነሱ የሚባል ጂኖሳይድ የሚባል ነገር ተወረረን የሚባል ነገር ተዘረፍን የሚባል ነገር እንዳታነሱ። ሁለተኛ ፌዴራል መንግስት ከፌዴራል መንግስት ሆናችሁ እኔን እንዳትወጉ፣ እንደ ክልል ሳይሆን እንደ እንደ ሀገር እራሳችሁ እንድትቆጡ ገብተዋል። ከፌዴራል መንግስት ጋር በኔ ብዙ ዙሪያ እንዳትገናኙ እና ሌሎቹም ነበሩ። እኔም ከተዋጋሁ ከፌዴራል መንግስት ምናልባት ወደ ግጭት ከገባን ዝም ማለት አስፈላጊ ካልሆነ ማለት መምረጥ ካለባችሁ እኔን እንድትመርጡ አንድ ላይ ሆነን የኢትዮጵያን መንግስት እንድናፈርስ የሚል ሀሳብ። ስለነበራቸው ብዙ ሌሎችም አሏቸው። ግንኙነቱ ኦፊሻል አቋርጦታል። ጌታቸው ለእኛም ነግሮና መድረክ ላይ እኔ ከዚህ በኋላ አቋርጨዋለሁ። እነዚያ ጥያቄ ሲያመጡ እኛ ሌላ ዞ ጦርነት አንፈልግም። ጦርነትን ያስቆምነው እኮ ጦርነትን ጠልተን እንጂ ሌላ ጦርነት ፈልገን አይደለም። ጦርነት ኤ የጨረሰን ጦርነት ቢ ለመጀመር አይደለም። ጦርነትን ያስቆምነው ሰው አንፈልግም። በባህሪው ጌታቸው ይህ ጦርነት የሚባል ነገር አንገሽግሾታል። በቃ ከዚህ በኋላ ትግራይ ጦርነት ያስፈልገትም የሚል አቋም ስለያዘ በንግግሮቹ ካየህ ከኢትዮጵያ መንግስት ሆነን ኤርትራን አንወጋም፣ ከኤርትራ ጋር ሆነን ኢትዮጵያን አንወጋም የሚል አቋም ያለው ሰው ነው። ለምን እኛ በቃ ጦርነት አያስፈልገንም። የኢትዮጵያ መንግስትም ከማንም ሀይል ጋር ጦርነት አያስፈልገውም ከፋኖም ይሁን ከማንም የሚል አቋም ያለው ሰው ነው እነሱ ግን ምን አደረጉ ጌታቸውን ለመጣል እንደማይችሉ አወቁ በሰላማዊ መንገድ የፌዴራል መንግስትም ጌታቸውን አውርዶ የእነሱ ሰው እንደማያመጣ አመኑ ስለዚህ ይህንን ለማስፈጸም ጫናም ለመፍጠር ወይም የኢትዮጵያ መንግስት ለማፍረስ ከሻቢያ ጋር መገናኘት አለባቸው። ሲገናኙ በአካል ይገናኛሉ። የሻቢያ መንግስት ምን እንደሚያገዛቸው ለምሳሌ የጦር መሳሪያዎች እንደሚደግፋቸው እዛ ሰዎች እንደሚያሰለጥንላቸው፣ በዛ በኩል እርዳታም፣ በዚህ ከተዘጋ በኢትዮጵያ በኩል እርዳታ ከተዘጋ፣ ጦርነት ውስጥ ከገባ በአሰብ በኩል በሌሎች ወደቦች በኩል እርዳታ እንደሚያስገባላቸው ይህንን ለማድረግ ከምዕራብ ሀገራት እንደተነጋገረላቸው ነው የሚያወሩት። ንሱ እሱ ብቻ አይደለም ነዳጅ ምንም በዛ እንደሚያመጡ ከዛ የትግራይ ሰራዊት ደግሞ ሙሉውን ለኤርትራ አስረክበው ጦርነቱ የኤርትራ መንግስት ሻዕቢያ እንዲመራው፣ በቃ የትግራይ ወጣት የሚፈለገው ለሰው ኃይል ለማሟላት ነው። ምክንያቱም የሰው ኃይል እጥረት አለባቸው እነሱ። በዚህ ጦርነትም ብዙ ሰው አልቀባቸዋል። በአጠቃላይም ብዛት ያለው ሰራዊትም ስለሌላቸው፣ ስለዚህ ይህንን ነው የተማሙት። ከዛ ይህንን ሚስጥር እየወጣ መጣ። ለምን ወጣ መሰለህ? ይህንን የሚነጋገሩ የሚደራደሩ ሰዎች በመሀል ከነሱ ጋር እየተጣሉ መጡ። ሚስጥሩን ያወጡታል። ከዛ በኋላ የነዚህ ኮኮር በላይ ተብሎ የሚታወቁ ራሳቸውን ነዛ ብሎ የሚጠሩ ሰዎች የትግራይ የሰራዊት አዛዦች ተሰብስበው ለሁለት ተከፍለዋል። እነሱ ብዛታቸው 25 ሰዎች የሚሆኑ በቃ አሁን 25 ሰው ቀለል ሰው አይደለም ጀነራሎች ናቸው፣ ኮሎች ናቸው እነዚህ ሰዎች። ስለዚህ ይህንን ሀሳብ ሲነገራቸው ኦሪንቴሽን ሲሰጣቸው የነበሩ ሰዎች መሀል ላይ እንደዚህ አይነት ግጭት ሲነሳ ሲለያዩ ሚስጥሩ መውጣት ጀመር። እሱ ብቻ አይደለም ትግራይ እንደ ጁኒየር አርጎ ሻዕቢያ ትግራይን የትግራይን ሀይል እንደ ጁኒየር አርጎ እንደፈለገ እንዲያዝና እንዲልክ እንጂ አፐር ሃንድ ኖሮት እንደፈለገ የፈለገውን ግንባር እየተዋጋ ጦርነቱን ለማስጀመር ለማስቀጠል የሚያስችል አቅም እንዲኖረውም አልፈቀደላቸውም። ጠቅላላ እንደ መንግስት የኤርትራ መንግስት እንዲመራው ነው እነሱ ከሱ ስር ሆኖ እንዲመሩ ነው ያረጋቸው። እንዲያውም መጨረሻ ላይ የክልል መንግስት በኃይል ገርሰሳችሁ መንግስት ካልተቆጣጠራችሁ ልክ ድሮ ደምሒት የሚባለው ኤርትራ ውስጥ የነበረው የትግራይ ዲሞክራሲያዊ እንቅስቃሴና የሚባል እንትን ነበር፣ ታጣቂ ቡድን ነበር 2010 ላይ 11 ላይ አካባቢ ወደ ትግራይ ወደ ኢትዮጵያ የተመለሰ ያልተመለሱ አሉ፣ ከነሱ ጋር የምትቀላቀሉት አላችሁ። እስከዛ ድረስ ግንኙነት እያደረጉ ነው። የደበቋቸው ከዚህ በፊት ያወቅናቸው ናቸው። ባ ሲያወጧቸው፣ እኔ እደበቆ አላውቅም ከዚህ በፊት ምክንያቱም ሲረከብ ነው ያየሁት። የጦር መሳሪያ ደብቀዋል የሚለውን ሀሳብ በደንብ እኔ አልቀበለው ነበር አላውቀውም ነበር፣ ስለማላውቀው አልቀበለው ነበር ያኔ። አሁን ግን በምናወቁት መሰለህ በአይኔ በብረቴ አየሁ ካልክ፣ እኔ ምን ምንም ስክሪያ ያስፈልገኝ፣ በቃ ሲንቀሳቀስ አይቻለሁ። ያ በስራ ምክንያት ወደዛ ህጅ ወደዛ ቦታ አካባቢ አይቻቸዋለሁ ታንክ ቀቅ አውጥቶ ከዛ ምናምን ታንኮች፣ መድፎች ምናምን ከአንድ ቦታ እንቀሳቀሰው ስለሚታወቅ ወደ ሌላ ቦታ ቦታ ወስደው ሲቀብሩትና ሲደብቁት ህዝቡ ራሱ ተቃውሟል። ዛ ለምንድን ነው ይህ ያክል ምትንቀሳቀሱ? ወይ በግልጽ አስቀምጡት፣ ለምን ደብቁታላችሁ? ይህንን ቦታ ደግሞ በድሮንና በአየር ተደብዶ እኛ ደግሞ የጦርነት ደግሞ ሰለባ እንሆን፣ በቃ አንሱልን፣ ከዚህ ስኪል ድረስ ህዝብ ተቃውመዋል። የጭለ አካባቢ አሁን ምንድነው እነዚህ ሰዎች ሪዘርቭ አድርገውን የሚንቀሳቀሱት ለጦርነት ማለት ፕላን ኤ ፕላን ቢ ፕላን ቢ የሌለ ዝም ብለህ እንደ አንድ አማራጭ ፈረንጆች የሚናገሩት ዶንት ፑት ዩር ኤግስ በአንድ ባስኬት ላይ ብቻ አታስቀምጥ የሚሉት ላይ የሚሉት አይነት እሱ አይደለም። ጦርነት ግን ባስኬት ውስጥ ላይ አንድ ባስኬት ላይ ሰላም አንድ ባስኬት ላይ ጦርነት ለምን ታስቀምጣለህ? ቆይ ለጦርነት እኮ የምትዘጋጀው ለሁሉና አደጋ ነው ብለህ ካወቅ ማድረግ ትችላለህ። እነዚህ ሰዎች እኮ የሰላም የፕሪቶሪያ ሰላም ስምምነት ተፈርመው ወደ ሰላም ከገባን ምንም ጊዜ ሳይኖርኩ ነው ወደዚህ የገቡት ማለት ነው። በእርግጥ ይህንን ጌታቸውን አማክረው ነው የደበኩት። ወይስ ሌላ ሀይል አንማክሮ እንደደበኩት አላውቀውም። ማውቀው ነገር የለኝም። ግን ሲያወጡ ታዩ እነዚህ ሰዎች። ምናልባት እኔ በአይኔ ላይ ያየሁት ወይ የሆነ ሰው በአይኑ ላይ ብቻ እየመሰከር ነው አይደል? የኢትዮጵያ መንግስት ምን አይነት ኢንፎርሜሽን አለው አላቀም። ሰው አሁን ምንድን ነው እኔ አሁን እንደ አንድ ትግራዋይ እነዚህ መሳሪያዎች ይጠቅማቸዋል እኮ ለምንድን ነው የምትቃወም የሚል ሰው አለ አሁን እኔ ጦርነትን ስለምቃወም ጦርነት ስለማልፈልግ፣ በሰላም ብቻ ነው መፍትሄ የማገኘው ብዬ ካመንኩ ለምን ጦርነት እንደ ሪዘርቭ አስቀምጣለሁ? ኦፕሽን ቢ ብዬ ወደ ኦፕሽን ቢ መጋባባይ ዘወይ የሰላም መንገዱ እየተዘጋ መሆኑን ካወቅኩ የግድ ኦፕሽን ቢ ላይ እሄዳለሁ። ከዛ ጀመረ፣ እዘጋጃለሁ፣ ራሴን እከላከላለሁ፣ ራሴን የምከላከልበት መንገድ እፈልጋለሁ። ያኔ ታንክና መድፍ ስለነበረ ነው እንዴ ትግራይ ጦርነት ሲጀመር የተጀመረው? በቃ ጦርነቱ ከተጀመር አለቀ፣ ብዙ ነገር ነው የሚቀያየረው። መገፋፋት አለ በዚህም በዛም አለ። ያንተ የነበረው የጠላት ይሆናል፣ ያንተ የጠላት የነበረ አንተ ይሆናል። አሁን ጦርነት ለኛ አያስፈልገንም ምንም ቢሆን ማለት ነው። የሰላም ስምምነቱ እስከ መጨረሻ እስከ መጨረሻ ድረስ እንጠቀምበታለን። ሰላም የሚባል ነገር አይቻልም፣ አይሆንም ተብሎ የመዘጋት እድል ሲኖረው ያኔ ምንም ብታደርግ ምንም ችግር የለው። ራስን የመከላከል መብት ተጠቅመ ጦርነቱን ማስጀመር ወይም ጦርነቱን መከላከል ትችላለህ። ሰው አሁን እያልኩ ያለው ግን የሰላም ስምምነቱ በጥሩ ሁኔታ እየሄደ እያለ በአፈጻጸም ብዙ ችግሮች ቢኖሩም፣ እየተግባባ ትናንትና ለመጠፋፋት ስትንቀሳቀስ የነበር ከሀይልክ በመሆነ በአንድ ጊዜ መተማመን፣ በአንድ ጊዜ ሁሉም ነገር እንዲመቻች አትጠብቅም። በሂደት ነው የሚንቀሳቀስ። ምክንያቱም አንተም ትጠራጥራል፣ እሱ ይጠራጥራል። ያው የጥርጥር ውጤት እኮ አሁን አየህ ነው ከሻዕቢያ ጋር ወዲያው ፌደራል መንግስት ከሻዕቢያ ጋር ግንኙነት ታደርጋለች የሚል ጥርጣሬ የነበረው አሁን ግልጽ ሆኗል። እኮ ምንም እኳ አሁን እነዚህ ጫፍ ያሉ የኤርትራ ቦርደር ያሉ የትግራይ ቦታዎች አሁን ብጠይቅ የትም ቦታ ሄደ በአካልም በስልክም ብጠይቅ ይነግሩሃል። በኤርትራ በኩል በመኪኖች ይገባሉ፣ በዚህ በኩል በመኪና ይገባሉ። ወይ ደግሞ እስከ ቦርደር ድረስ በመኪና ይመጡና በእግርት ሂዶ ወንዙ ዳር ይሄ መረብ የሚባል ወንዝ አለ፣ እዛ አካባቢ ይገናኛሉ። እስከ ኤርትራ እስከ ሰመና ድረስ እስከ አስመራ ድረስ ይሄዳሉ። እስከ አክሱም ሽራይ፣ አድዋ እስከ መቀለ ድረስ ይመጣል። የሻዕቢያ ሰላዮችም አመራሮችም አያፍሩም ደግሞ ሲያወሩ ትግራይ ውስጥ ሆኑ እነሱ የኤርትራ መታወቂያ ይዘው እና አንዱ ደግሞ የትግራይ መታወቂያ ይዞ ነው የሚያሳይ። የኤርትራ ሰላይ ነው። የሀገር ኢኮኖሚ ችግር አለ ሳ ነው የሰጠኝ ይላል። የትግራይ መታወቂያ የሚባል ጊዜያዊ መስሪያ ድማ ጽሁፍ ያለው ቢጫ መታወቂያ። አሁን ቢጫ መታወቂያ ይዞ ወይም የሆነ መታወቂያ ይዞ እንደ አንተ ትግራዋይ በቃ ከአንተ ጋር ይሄዳል። ግን የሌላ ሀገር ሰው ነው። እንደ ሌላ ሀገር ሰው መኖር ይችላል። ግን ትግራዋይ ሆኖ እንዳንተ መታወቂያ ይዘው ሲፈልግ የሻቢያን መታወቂያ፣ ሲፈልግ ደግሞ የትግራይ መታወቂያ እያሳየ ትግራይን የሚያምስበት መንገድ አመቻችተዋል። ገዳዮችም ጭምር አስገብተዋል ትግራይ ውስጥ እነዚህ የገዳይ ስኳድ የሚባሉ እነ ጀነራል ጻድቃን እነ ጌታቸውን ሌሎችን፣ የጊዜያዊ መስተዳድር አመራሮች ሊገድሉ ቀለብ እየሰፈሩ ሆቴል ይዘውላቸው ምናምን እስከዚህ ድረስ እኮ ነው የሚሄዱት።